አሽቃበት ሌላ ነው። አሽቃባጮች ሲጀመር ሀበሻ ማለት አሽቃባጭ ነው። ይህንን አቀለሁ ስድብ እንዳይመስላችሁ ትክክለኛ ነገር ነው። እሺ ስለዛ ብታበረታቱኝ ይሻላችኋል። ከአንተ ፖሊስ ይዤነ መጣ በጣም ያፈርኩት ስለመሰላችሁ አሽቃጠ የት አባቷ ይች ከሀዲ ይች። እሱ ደግሞ መጀመሪያ ሰላም ሰላም፣ ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ እግዚአብሔር ይመስገን እንደምን ከርማችኋል ላይክ ሰብስክራይብ ማድረጋችሁን አትርሱ ቪዲዮ እስከ መጨረሻው እያያችሁ እና ደግሞ ላይክ እስኪ ላይክ ለምንድን ነው የማታረጉ ሰብስክራይብ ለምንድን ነው የማታረጉት ጋይዝ እየገባችሁ እያያችሁ ግን ላይክ አታረጉ ሰብስክራይብ አታረጉ ምንድን ነው ችግራችሁ ላይክ ጠቅ አድርገው አሁን መውጣት ምንድን ነው ችግሩ እና ሲጀመር በእኛ ኔ ይሄ ለማስተንት ለማለት ምናምን ሳይሆን፣ እኛን አሁን እርስ በእርሳችን ሌላ ሰው በሄደን ብናሟሙቅ ነው እንጂ የሚሻለን አሁን እኔ ጋር ምታችሁ ላይክ እና ወይም ደግሞ ቪዲዮ ካያችሁ የምትዋረዱ የሚመስላችሁ በነገራችን ላይ እና አሁን አለፍ ስትሉ ቪዲዮ ይናካርጋችሁ ወይም ደግሞ አይታችሁ ስትወጡ ላይክ አድርጋችሁ ብትወጡ ከእናንተ ምንም የሚቀነስ ነገር አለ? ምንም

ዜሮ ዜሮ። በነገራችን ላይ የትም ያልተነዳ ዜሮ ዜሮ። እና ሩሃማና ባልየው ታረቁ አሉ አሉ ነው እንግዲህ፣ ያሉ አይደለም አይ ናቸው። መጀመሪያ ኩላሊቷን እየሰጣት ይመስላችኋል። ግን ጋይስ ኩላሊት እየተሰጣጡ ይመስላችኋል። እኔ ግን ሳስበው ኩላሊት የተሰጣት አይመስለኝም በነገራችን ላይ ሲመስለኝ ሲመስለኝ ዝም ብለው ድራማ ሰሩ ምናምን፣ ከዛ ቀወጡት፣ ከዛ እንደገና ከዛ አሁን ደግሞ ልክ ፊልም ላይ እንደሚቋጨው አይነት ነገር ተቋጨ። እርቆረ አረገ። እኔ ግን እድሜ እኛ ላሽቃበጥ ነላቸው። አፈርኩኝ በጣም ያፈርኩት ለመሰላቸው፣ አሽቃብጠን የታባቷ ይቺ ከሀዲ ይቺ። እሱ ደግሞ መጀመሪያ ጎዳችኝ ምናምን ብሎ ወጥቶ አሁን እኔ እንትሌን ብሰጣት ደስ ነው የሚለኝ ህይወቴ። እና መጀመሪያ ታዲያ ምንድን ነው እንደዛ ሲያደርገው የነበረው እውነት ትክክለኛ ቢሆን ማለት ነው እንደዛ ሲያደርገው የነበረው ነገር ትክክለኛ የምር ኩላሊት ተሰጥቶ ከሆነ ያው በጣም ነው የገረመኝ። በመታረቃቸው ደስ ብሎኛል። የእውነትም ሆነ አልሆነም ድራማም ሆነ አልሆነም ባልና ሚስት ሆንም አልሆንም ከመጀመሪያውም አሁንም ግን እኛ አሽቃልጠን የምንቀረው ነገር ነው ግርም የሚለኝ። በለው በለው በለው አለን። እሷንም እሱንም እሷንም አሳቀልና አሳቀልናት አሳቀልናት። እሱንም ከጎኑ ካብ ነው ካብ ነው ካብ ነው። ምን ሆነ መጨረሻው እኛን ወሬኛ የሚያወራ አገር ጉድ ብሎ እኛ ምን ነበር የሚለው ሙዚቃውቲ እኛም ሆነናል። ፍቅር በፍቅር ነው የሚባለው፣ እንደዚህ አይነት ነገር ሆኖብንና ዛሬ አሁን እንደው አንገቱ ላይ ጥምጥም በፊትን ሲፎ ላይ ይቅር እያለች ስትለምነው ገሸሽ አደረገው ሰውዬ። እንደ ዛሬ ፍንድቅ ብሎላችሁ አንገቱ ላይ ከዛ ያውቅ ተሳሳ ምናን አስታራቂ ፍሉቄሶች አሉ ምናምን። አቤት ሴጣን ታረደ። በስመ አብ። አይ ደስ በጣም ደስ የሚል ነገር ነው። እና ለማንኛውም ደስ ብሎኛል፣ ስለታርቁ ደስ ብሎኛል። እንኳን ደስ አላችሁ። ደግሞ እመቤት ካሳ ያቺ ተምር የምትባለው የዛሬ ስንት አመት ነበር እንደዛ አድርጋት። እንደዛ አድርጋት። አሁን አሁን ደግሞ መታለ ጋይዝ። ኧረ ኧረ እንዴ ጥሟት አለሷ ሴትዮማ የመቤት ካሳ ብር በጣም ነው የጣማት። አደል እንዴ በጣም አደል እንዴ የጣማት ጋይዝ። እና ለማንኛውም አስገድሻለሁ ምናምን ምናምን እያለቻት መቤካሳ ምን ይፈጣሪያለኝ ብላ መለሰችላት። ላችኋለሁ ለማንኛውም ሰው ግን አንዳንድ ሰዎች ስታዋቸው እራሱ የማይተዉ ሰው የማይተዋችሁ ሰዎች አሉ አይደለ? ትውት ስታደረጓቸው ልክ እናንተን የማይተዋችሁ ሰዎች እናንተ ተው ናቸው ብላቸው ራቃችሁ ራቅ ናቸው ወይም ደግሞ ይቅር አል ናችሁ እንግዲህ ወዲያ ሰላምን ብላቸው ስታስቡ እነሱ ደግሞ ለእናንተ ነገር የሚቆፍሩ ሰዎች አሉ እና ይቺ ተምር የምትባሏ ብስማ እኔ አንዳንዴ ከሰው መቀበል የሚያስጠላኝ ምን እንደሆነ ታውቃላችሁ? ከሰው መቀበል የሚያስጠላኝ ነገር ቢኖር በኋላ የሆነ ነገር ሲፈጠር ለከሚኮ የሰጥቸው ነበረ። እንደዚህ ሰጥቸው ነበር። ከኩንን ሌላ ያራግፋው ወይም ከኳንን ሌላ ያራግፋው የሚባል አማርኛ ይመጣልና፣ የሰው ልጅ ከሰጠ ሰጠ በቃ አለቀ። አይደለም ለምን እንትል ይባላል? ለምን ይለፍልፋል? ብዙ ነገር መለፍለፍ ምን አስፈለገ? ሲጀመር ሰታታለች፣ አደርጋላታለች እሷም ደግሞ ብዙ ጠቅማታለች፣ ከእሷ ከሰጠቻት በላይ ይች ልጅ እንዲያውም ብዙ ጠቅማታለችና እና እሷ ግን በስማ ምን የተረገመ ሰው ናት። ግን አንዳንድ አይነት ሰዎች የእናንተ ጥቅም ሲቀርባቸው እንደዚህ ከንፍንፍ የሚያደርጋቸው ነገር አለ። አሜሪካሳ ግን ያው ህዝቡን ከጎኗ ነው፣ ደስ የሚለው ነገር ስራዋን እየሰራኝ ነው። እኔ ያኔ እንደዛ ባትለኝ ላይ ቱርክ እና ዱባይ እንድነግድ አረጋት ነበረ። ከሬቤል አማራ ልጅ ታዲያ እንደዚህ ተንኮል ይሰራ አንድ ጊዜ እስኪ፣ ማንኛውም ሰው ቢሆን ተንኮል ሰው ላይ እንዴት ይሰራል? እሷ በማንነቷ የምትኮራ ነገር የምትኮራበት ነገር ካለ ለምን አትዋትም? ለምን ስሟ ስሟንስ ለምን ታጠፋለች? ምን ማጥፋት አስፈለገ ስሟን ማለት ነው። እና ለማንኛውም እመቤት መድኃኒዓለም ይሆንሽ ከእንደዚህ አይነት ሰው ፈጣሪ ይጠብቀሽ። ያችም እንግዲህ አስገድልሻለሁ ምናምን ስትልም ነበረ። እሱ ይሆንሽ መድኃኔዓለም ልቦናሽን ይመልስልሽ ነው የምለው። ሌላ ምንም አልልም። ውዶቼ እንግዲህ የዛሬው ዋይቢያችን ይሄን ነበር። ምን ትላላችሁ እናንተ? ሰብስክራይብ ላይክ ማድረጋችሁን አትርሱ። ቤተሰብ የተሰፉኑ ከኔ ጋር አዋሽ ላይክ እንደገባችሁ ላይክ ቪዲዮ ቫይራል ይወጣል እና ክስብ እኔ እይታ ቢኖረውም ከአስር ላይ ኩጭ አያገኝም፣ ቪዲዮ ማለት ነው። ለምን እንደሆነ አላውቅም ማለት ነው፣ እሱ ነው የሚያውቅ። እና እናንተ ናችሁ ደግሞ ከጎን የሆናችሁ ብታበረታብ ደስ ይለኛል። ለምን እኔ ያሉት አረብ ሀገር ነው እንደዚህ። አሁን ይቼ ቪዲዮ እንኳን ለመቅረጽ ስንትና ስንት ወጣ ወረዳ ይቼ እየቀረጽኩላችሁ ማለት ነው። ከደብቄም ብዬ ሽክክ ብዬ ሰው አራራሸ አታያችሁ እንዴ ካሜራ ማን እንኳን የለኝ ካሜራ በእጄ ይዤ ግን፣ እናንተ የምታሽቃበጡ ስለሌላ ነው። አሽቃባጮች ስጀመር ሀበሻ ማለት አሽቃዋጭ ነው። ይህንን አቃሉ ስድብ እንዳይመስላችሁ ትክክለኛ ነገር ነው። እሺ፣ ስለዛ ብታበረታተኝ ይሻላቸዋል። ካላንተ ፖሊስ ይዤ ነው የምመጣው።